በሚያውቀው እኔ ከዚህ በፊት ሳውዲ አረቢያ ያለው ስድስት ልጆች ያሉበት ቤት ሰርቻለሁ። እውነት እዛ ቤት እንዴት እንደሰራው እግዚአብሔር ነው የሚያውቀው። በይሩት እያለው ሁለት ልጆች ናቸው፣ ግን ትላልቆች ናቸው ማለት ነው። ግን እኔ እንጃ ስርዓት ነበራቸው ማለት ቢያንስ እንኳን ቤት እያጸዳችሁ በዛ እያጸዳሁኝ እውነት ለመናገር ሲያልፉ ቢያንስ ይቆማል ማለት አይዶ ነው ይጠብቁኛል፣ እኔን እስከሚደርቅ ድረስ ምናምን። አሁን ግን ለምን እንደው አላውቅም። አሁን አሁን የሚወለዱ ሲያረፎች ልጅ አላውቅም እኔ ልጅ እወዳለሁ። በጣም ነው ልጅ የምወደው። እኛ ቤት ቤተሰብ በጣም በዙሬ። በነገራችን ላይ ቤታችን በቤተሰብ የተሞላ ነው። እግዚአብሔር ይመስገን፣ ደስ የሚል ፋሚሊ ነው ያለኝ። ግን ልጆች እየጠላሁ ሳይሆን እኔ አሁን እነሱ እራሱ አረቦቹ ምን ያህል ጭንቅላታቸው አበሻ በቃ፣ እኛን ጉልበታችንን እኮ ይፈልጋሉ። ጉልበታችንን ይፈልጋሉ። ግን ለምን እንደው አላቅም እኛን ሲያዩን ደማቸው ይፈላል። ለምን እኔ የገጠመኝ ነገር ማለት ያየሁ የታዘብኩት ነገር ስለሆነ ማለት ነው። ሰላም፣ እንዴት ናችሁ ውድ አገሬ ልጆች? በያላችሁበት ሰላማችሁ ይብዛለኝ። ሙላልም ነኝ ዛሬ በሌላ ቪዲዮ በሌላ ትመጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ አድጋ ላይ ሁኜ ልተኛ እያሰብኩኝ ነው ቪዲዮ የሰራሁት ማለት ነው። እንደሰራ የፈለግኩት እንዴት ናችሁ? ቀናችሁ እንዴት ነበረ? ስራ፣ ጤና፣ ኑሮ፣ ህይወት እንዴት ይዟችኋል? ያው ብዙ ጊዜ ቪዲዮ አልሰራችሁም፣ ሰሞኑን ቪዲዮ አልሰራሁኝም። በጣም ስራ በዝቶብኝ ነበር። ከዛ ደግሞ ሊቭ ላይ ግን እገባለሁኝ ስራ እየሰራሁ ምናምን ሳይለንት አድርጌ እገባለሁ። እና እንዴት ናችሁ? ቅዝቃዜ እየመጣ ነው፣ ብርድ እየመጣ ነው፣ አዲስ ዓመት እየመጣ ነው፣ ገና እየመጣ ነው። እና ያው እኛ ተቃለፍ ሻብሾች ሁለት በዓል ነው የምናከብረው ሶስት በዓል ማለት የክርስትና እምነት ተከታዮች የገና በዓል አለ። ከዛ ደግሞ ያው በውጭ ዓለም አሁን አዲስ ዓመታቸው እየመጣ ነው። ከዛ ደግሞ ገና በዓል አለ። ብቻ ደስ ይላል በነገራችን ላይ ማለት ነው። በተለይ አሁን ያለሁበት ሀገር ገና በቃ ደስ ይለኛል አላቅም በቃ በጣም ነው ደስ በጣም ነው የሚያከብሩት። የገና በአርን በጣም ነው የሚያከብሩት፣ በጣም ከምንም በላይ ማለት ነው እና ቤታቸው ስትሄዱ ስራ አድኖ የገና ዛፍ ምናምን በቃ ያው በሁሉም ሰው በሃይማኖቱ በሀገሩ እንደ ባህሩ ያከብራል እና የራሳቸው ባህር፣ የራሳቸው ምግብ፣ የራሳቸው መጠጥ፣ የራሳቸው የበዓል አከባበር ዘዴ አላቸው እና በጣም ደስ ይለኛል እና በጣም ደስ ይላል። እና እንኳን አደረሳችሁ። በዚህ አጋጣሚ የክርስትና እምነት ተከታዮች የገና ጦም ነገ ይገባል እንኳን አደረሳችሁ። እናም እንግዲህ ዛሬ ልነግራችሁ እየፈለግኩት ነገር ወይም ላወራችሁ የመጣሁት በዚህ አጋጣሚ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉኝ። ይሄን ቪዲዮ የምታዩ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። እንዲሁም ደግሞ ማለት በሀሳቤ በቻናሌን የምትወዱ ጓደኛ መሆን የምትፈልጉ ሰብስክራይብ ብታደርጉ ደስ ይለኛል። ከዛም በላይ ደግሞ ቪዲዮ ስታዩ ላይክ ብታደርጉልኝ በጣም ደስ ይለኛል፣ በጣም ማለት ነው። እናም ውዶች የዛ እየደነጋችሁ የመጣሁት እንዲሁም ደግሞ ማለት አይደል ምን እንደምል አላውቅም። በተለይ አሁን አሁን ባለንበት ሁኔታ አሁን ላይ እኔ ባለሁበት ሁኔታ አሁን ባለሁበት እድሜ የእውነት ነው የምላችሁ። እንዲህ ከዚህ በጣም የሚያሳስበኝ ጉዳይ ስለሆነ ነው ልነጋቸው የመጣሁትና እንግዲህ ብዙ ጊዜ ብዙዎቻችን አገባገር ሰብተናል። እውነት ለመናገር ብዙዎቻችን እስቲር እስካሁን ድረስ በተለይ እኔ በተለይ እኔ አሁን እኔ በተለይ የምላችሁ እኔ የማውቃቸው ጓደኞች ኢትዮጵያ ገብተው አግብተው ወርደው ምናምን ነገር፣ ከዚያም ደግሞ ኢትዮጵያ ገብተው ግን እስካሁን ድረስ የት እንዳሉ የማላውቃቸው በጣም ብዙ ጓደኞቼ በጣም የምናውቃቸው ማውቃቸው የምንተዋወቃቸው ኢትዮጵያ ገብተው አውርደው ወርደው ይቅርታ፣ አውርደው አልኩ ወርደው፣ በረትዳኩ ነው ብዙ ነገር ተቀይሯ እኔ ግን እዚሁ አረብ ሀገር ነኝ እስካሁን ድረስ ማለት ነው። እና በተለይ አስራ አምስት ምናምን አስራ አምስት አመት ይሆነኛል አረብ ሀገር ከመጣሁ ማለት ነው። ማለት በቃ ስቆጥር አሁን ላይ አስራ አምስት አመቴ ነው ሳስበው ማለት ነው። ምክንያቱም ከአረብ ሀገር የሄድኩ ወጣሁት ሁለት ሺ አራት ነው አስታውሳለሁ። ሁለት ሺ አራት ኢትዮጵያ ከኢትዮጵያ ወጣሁ፣ ሳውዲ አረቢያ ሄድኩኝ። ሁለት ሺ አምስት ላይ አምስት ግማሽ ወጋይ ነው የሄድኩት። ግማሽ ወጋይ ሄጄ 207 ስድስተኛ ወር ላይ መጣሁ ማለት ነው። እንግዲህ 205 204 ብላችሁ ያዙትና 206 ከዛ 10 6 7 8 9 10 11 12 13 14 15 ስንት ሆነ 16 17 18 እየጨመርኩ ነው 18 አስራ ሶስት አመቴ እየሆነ ነው ማለት ነው ያገባሁ አገር ከመጣሁ ስደት ላይ ከወጣሁ ማለት ነው። ከእናት ከአባቴ ቤት ደግሞ ከወጣሁ ከዛ በፊት ስድስት አመት ማስታውሰው ማለት ነው። በስንት አመቴ እንደወጣሁ እግዚአብሔር ይወቀው፣ እስኪ ይወቀው። የማስታውሰው ነገር ኮንቨርሻ ነበርኩና ሁሌም አንዳንድ ቪዲዮ ስሰራ አወራለሁኝ። ኮንቨርሻ ነበር፣ የቀበሬ ቤት ነበረ ሰዎቹ የሚኖሩት እና ከዛ የሽንት ቤት ቁልፍ ስትሄዱ ቆልፍ ይዛችሁ ነው። ስትመለሱ ዘግታችሁ ነው የምትመለሱት። እና አስታውሳለሁኝ በቁልፍ ነበር እና ቁልፍን ለማውረድ ወንበር አምጥቼ ደርድሬ ወይም ደግሞ ሰው ካለ እባካችሁ አውርዱ። ልብየ ነው ቁልፍን ማወርደው የነበረው። ይህን ነው ማስታውሰው። እንጀራ ለመጋገር ወንበር አምጥቼ እንደምጋግር ነው ማስታውሰው ማለት ነው። እና እና ምን ልላችሁ ፈልጌ ነው ብቻ ዛሬ ልነጋችሁ የፈለኩት ስራ አረቦች ነው። ስራ አረቦች ማለት የታዘብኩትን ነገር ማለት ነው። እና ምን መሰራችሁ አሁን ላይ እኔ ያኔ ዓረብ አገር ስሄድ እውነት ለመናገር ዓረብ አገር ስሰራ ስራ ሀያ አራት ሰዓት ስሰራ አይደክመኝም ነበር። አሁን ግን በጣም ይደክመኛል በጣም። ምክንያቱም እድሜያችሁም እየሄደ ሴት ናችሁ፣ በጣም ብዙ ነገር እና የሚገርሟችሁ ነገር እኔ አሁን ያለሁበት ሀገር፣ እግዚአብሔር እረርቶኝ፣ አንድ አመት ያለ ስራ አንድ አመት ያለ ስራ የተቀመጥኩት ያለሁበት ሀገር ማለት ነው ያለ ስራ ስራችሁ፣ ቢያንስ በሳምንት አንዴ ሁለቴ እሰራለሁ። በቃ አንድ አመት ማገት ይቻላል። ምንም አይነት ስራ አርሰራሁኝም ማለት ነው። ያኔ ያኔ ሰው ያስፈልጋችኋል። እውነት ለመናገር ለምታቃላችሁ ሰው ያስፈልጋችኋል እምላችሁ። አሁን እኔ ያለሁበት ከዛ አንድ አመት ደግሞ እግዚአብሔር ይስጣቸው። ከዚህ በፊት ተናግሬዋለሁ። እኔ እዚህ ሀገር ህገ ወጥ ነበርኩኝ ወረቀት ምናምን አስተካከሉልኝ አረቦች ናቸው። ሰውየው ግማሽ የአረብነት ዜጋ አለበት ግማሽ ደግሞ የአውሮፓ ዜግነት አለበት። በቃ ማለት የተባረኩ ስለሆኑ ወረቀቴን አስተካከው ምናምን ከነሱ ጋር አንድ ዓመት ሰራው። ከነሱ ጋር ተጣርቼ ወይም በሆነ አርስ ማማብየ ሳይሆን የወጣሁት ሴትዮዋ ታማ ኪም ቤት ገብታ ነው። ከዛ በመሀል ላይ እዛ ቤት ሲሰራ ያየች ሴትዮ ለስድስት ወር እሷ ጋር ሰራው። አረብ ናት። መቼም አረብ አይለቀኝም። ከዛ ከእሷ ጋር ሰራው። ከእሷ ጋር የተጣላንበት ምክንያት ኢትዮጵያ ለእህቶቼ ሰርግ ሲሄድ እሷ ቤት በገባው በሶስት ወሬ ነው የሄድኩትና ድኬትም ራሴ የሚቆረጥኩት እሷ አቆርጥም፣ በህጉ መሰረት ራሴ ነኝ። ከዛ ሂጅ የመጣው ልክ ስመጣ ሰራተኛ ከሌላ ገላ መጣ ነው ምናምን ብላ በሆነ ምክንያት እዛ ቤት አስወጣችኝ ማለት ነው። ያ የሆነው ምንድን ነው አንቺ በቃ ነገጧት። አሁን ቤተሰቦች ማለት በቃ ሁሌም ጠራሽኝ እንደምትሄጂ ነው የተረዳሁት። እና እኔ አባቴ ሙቶ ማነው በይወት አባቴ ሙቶ እኔ የታገር ነበርኩ፣ ስራ አልሄድኩም። ለቅሶ አለች። አንቺ ለሰርግ አንቺ ለሰርግ ኢትዮጵያ ሄድሽ። ይህን ጥንቅላት ያላት ሴትዮ ነበረች እና ምንም በአደጋ አያስደስታትም፣ ምንም ብሰራ አያስደስታትም። እኔም በዛው ልክ ምንም በቃ ምኗም አይጥመኝም። እውነት እዛ ቤት ልክ እንደወጣሁ ነው ብሎክ ያደረግኳት በነገራችን ላይ እና ከዛ አረርቶኝ እዚህ አሁን ያለሁበት ቤት ስራ ገባው ማለት ነው። እዚህ ቤት እንግዲህ ሁለት ዓመት ሊሆነኝ ነው። ገናን አንድ ዓመት ከነሱ ጋር አብሬ አክብሬ ያለው የዛሬ ዓመት ኢትዮጵያ ነበርኩኝ። ለገና ግማሽ ጦም ላይ ነው የሄድኩት። አሁን ሶስተኛ ዓመቴን ያዝኩ ማለት ነው። ዝቤ ከመጣው ማለት ነው። ሶስተኛ ዓመቴን ፋሲካ ሲመጣ ሚያዝያ ሲመጣ ሶስት ዓመት ሊሞላኝ ነው። አንድ ቀን ተጨቃጭቀንም አናውቅም፣ ተነጋግረንም አናውቅም። አክብራይ ተከባብረን ተዋደን ነው የምንኖረው። እና አሁን በሆነ አጋጣሚ አብራኛ አይደለም ያለችው ያለችው ሌላ ሀገር ነው። ግን ያው ትመጣለች ትሄዳለች፣ ትመጣለች ትሄዳለች። ከዛ በዛ ምክንያት ቁጭ ከምትሄ ቤት እንደዚህ ስራ ካገኘች ወጥተሽ ስሪ ምናምን አለች ማለት ነው። ከዛ እሺ ብዬ የእሷ ዘመዶች ዘመዶች ጋር እየሄድኩ እሰራለሁ። ከዛም ደግሞ ብቻ በሆነ አጋጣሚ አንድት አረብ አገኘው ስራ ማለት ነው። በጣም ጥሩ ሰው ናት እሷ ደግሞ በጣም ጥሩ ሰው ናት። የሰራሁበትን አስባ የምትከፍር ማለት፣ ከዛም በላይ የምትከፍር ማለት አስር ብር ከሆነ ለእኔ መስጠት ያለባት ለእኔ አስራ አምስት ብር ገጽጠኛለች። ከዛ ደግሞ ቤቷ ሲሄድ ተንከባክባ ምንብራ ማግኘት አላቅም። በጣም እንትና ናት። ትንሽ ያማታል። የሚያማቸው ሰዎች ለምዶ አላቅም። ልባቸው ደግ ነው። እየእውነት ነው እምላችሁ እና ከዛ በየሳምንቱ እየሄድኩ ነው እሷ ጋር የምሰራው ማለት ነው። በየሳምንቱ እየሄድኩ እሰራለሁ እሷ ጋር በጣም ነው በቃ የምትወደኝ። ማለት በጣም ስላችሁ፣ በቃ በጣም ማለት ቤት ራሱ ሲሄድ ለመስራት ነው የሚሄደው አይደለ? ሰው ሰዓታቸውን እንዳይቆጥርባቸው ይህን አጥጂ፣ ይህን ስሪኗ። እሷ ሙሉ ውሃ ጠጪ፣ ሙሉ ምግቢ፣ ሙሉ እንደዚህ አድርጊ፣ ሙሉ በቃ ለምን ታውቃላችሁ? ቤሩት የቤሩት ዜጋ ናት። እዚህ ለስራ ነው የመጣችሁና ሰራተኛ ነበረቻት ኢትዮጵያዊ እና በጣም ኢትዮጵያውያኖችን በጣም ነው የምትወደው። ታማኝ ናቸው፣ ስራቸው ከልባቸው ነው የሚሰሩት በጣም በጣም በጣም በጣም ጎበዝ ናቸው፣ ነው የምትለው ማለት ነው። ከዛ ከእሷ ጋር ተግባብተን እየሰራን ከእሷ ደግሞ ሌላ አረብ ያው መቼም አረቦች ታውቃላችሁ፣ እዚያ ይጠራራሉ። ከዛ አገኘችልኝ ስራ ማለት ነው። ያቺ ደግሞ የተለየች በቃ የተለየች ጭራሽ ጭራሽ አበሻን ዝቅ አድርጋ እምታይ ለአበሻ ያላት አመለካከት ከዛ ላይ ልጆቿ ምናምን በቃ አንድ ጊዜ ሰራው። ከዛ በቃኝ አልኩኝ ማለት ነው። በቃኝ አልሄድም ድጋሚ አልኩኝ ማለት ነው። ምክንያቱም መጀመሪያ እናንተን ሲያከብሯችሁ ነው ማለት አንዳንድ ጊዜ እኔ በፊት ችግር የለውም ነበረ። በነገራችን ላይ በፊት እዚህ ሀገር እንደመጣው ሰው ሳላቅ አንድ አመት ሙሉ ቁጭ ስር በቃ በጣም ነበረ በቃ የሆነ እነዚህ ስሽ የዚህ አገር ዜጋ ስለሆኑ ችግር የለውም ገባችሁ። በቃ እሰራለሁ፣ በደንብ መስራት እሰራለሁ። ግን ያን ያህል ጎበዝ አልነበርኩም፣ ያን ያህል ፈጠና አልነበርኩም። አንድ ስራ ይዤ ያችን ስፈትግ ነበር። ምክንያቱም አይሄድልኝም ስራው። አሁን ግን እየለመድኩት ስለሆነ ስራው ይሄድልኛል። እና እሷ ልጆች አሏት። ልጆቿ ስርዓት የሌላቸው ስርዓት የሚባል የሌላቸው በዛ ላይ ደግሞ እሷ የምትፈልገው አበሻ አበሻ ሰራተኛ፣ ጓደኛ ካለሽ ዘመድ ካለሽ ምድለ አክስት ካለሽ የአክስት ልጅ ምናምን ካለሽ እፈልጋለሁ ሰራተኛ ልች ማለት ነው። ከዛ እሺ ትፈልግ ያለሽ ግን የለም እዚህ ሀገር ብዙ አበሻ የለም አልኳት ማለት ነው። ከዛ ይህንን የምላችሁ ምን ያህል ተፈላጊዎች እንደሆነ ነው። ምን ያህል አበሾች ተፈላጊዎች እንደሆነ ግን እንደተፈለግነው ያክል ደሞዛችን በጣም ትንሽ ነው። የትኛውን ማረባገር ማለት ነው። እና በጣም እኔ አንዳንድ ጊዜ የገረመኝ ነገር ቢኖር የዚች ደግሞ ሰራተኛ እፈልጋለሁ አለች። ከዚህ በፊት እንደዚህ ስሪላንካ፣ ባንግላዴሽ ማ አምጥቼ ነበር፣ ግን ከልባቸው አይሰሩም፣ ስራቸው እንዳበሻ አይሰሩም አለች። በህይወት ነበረኝ፣ አሁን ግን የለኝም አለች። ኦኬ አልኳት። ግን አለች ሰራተኛ የምፈልገው እኔ ቤቴ እንድታደር አልፈልግም እግዚአብሔርን እኔ ከቤቴ እንድታደርግ አልፈልግም አለች ማለት ነው። እንዴ፣ ታዲያ እንዴት ነው ሰራተኛ የፈለግሽው አጠቃላይ አልኳት? አይ፣ ጧት ትመጣለች ሰርታ ማታ የምትሄድ አለች። እግዚአብሔርን ነው የምላቸው እኔ አልፈልግም እኔ የቤቴ ሰው እንዲያደርግ አልፈልግም አለች ማለት ነው። በጣም በጣም ንቀቷ ይሄ እንዳለ ቤተሰቦቿ በሙሉ ንቀታቸው ለነጋችሁ አልችልም። ንቀታቸው ማለት ነው እንዴት እንዳስጠሉኝ ከዛ ምን አለች ሌላ ዜጋ አግኝቼ ነበረ አለች። እሺ ስንት አለች አግኝቼ ነበር፣ እና ለምን አልተስማማችሁም? ሰራት ደሞዟ በጣም ውድ ነው አለች። ስንት ብር? በዛውም ደግሞ በደንብ አይሰሩም አለች። እንግዲህ ልጅቷ ጧም መታ ጽዳት ብቻ ነው። ልብስ ማጥበብ ካለባት ታጥባለች፣ መተኮስ ካለባት ትተኩሳለች። ምናምን ነገር ምግብ አትበላም። ምግብ ልጅቷ ከራሷ ነው ከዛ ያለቻትን ብር ይሄን ያካከፈሽኝ እሻለቻት እሺ አለቻት። ግን ያ ብር አሁን ላይ አሁን ያለንበት ሀገር የትኛውም ሀገር ኑሮ ውድነቱ በጣም ከባድ ነው። በጣም ማለት ነው። አሁን ላይ በጣም ኑሮ ሁሉም ጋር ነው ያለው፣ ሁሉም ጋር ተወዷል። እሷ ያለችው ብር ለልጅቷ በጣም ትንሽ ነው። ቤት አይደለም የራስዋን ችላ ቤት ተከራይታ፣ ምግብ ገዝታ፣ ልብስ ገዝታ፣ የሚያስፈልጋ ነገር አሟልታ ያ ብር ምንም ነው። ግን እሷ ምናለች በጣም ብዙ ነው በጣም ቱማች እንዴት አድርጌ ነው የምከፍረው? እንዴት ለሰራተኛ ይሄን ያህል? አረብ ሀገር እኮ እንትን ፓርታይም የለ ምን የለ፣ በቃ ሰራተኛ ታመጣለ። ከዛ እኔ ምን አልኳት፣ ምን አልኳት፣ አንቺ አልኳት በፊት እዛ ያለሽበት ሀገር ነበርሽ። ልክ እዛ ግርድ ስትመጪ፣ ያንን እዛ ያለውን ነገር ይዘሽ እዚህ አትመጭም። እዚህ ህጉም ሁሉም የተለያ፣ በቃ ህጉም ሁሉም ነገር አንድ እንዳልሆነ ማወቅ አለብሽ። በዛ ደግሞ አንቺ ቤት እንድታደርግ አልፈልግም ማለት ምን ማለት ነው? አንዳንድ ጊዜ ጉልበቷን ወደሽ እሷን ካልወደድሽ በጣም ከባድ ነው። መጀመሪያ ሰው ይቀድማል፣ አርኳት፣ እግዚአብሔር ነው ማለት። መጀመሪያ እሷን ውደጃት፣ እሷን አክብሪያት፣ እሷን ከወደድሻት ልቀነስልሽም ትችላለች። ከዛ ውጭ ግን እኔ እንጃ፣ አርኳት፣ በቃ እኔ እንጃ፣ ሰው የምታገኝ አይመስለኝ። እንግዲህ አስቡት፣ እኔ እንደዛ እያለች ለሰው ያላት አመለካከት የሰው ያላትን ንቀት እያየው እንዴት ነው ከሷ ሰራተኛ አምጥቸን፣ አንዴት አበሻ አምጥቼ እንኳን ማላገኘውን እንኳን የለሉትን እዚህ ሀገር የቤት ሰራተኛ ቢያንስ ብዙ እንጃ አላቅም። ብቻ ግን ብዙም ያለ አይመስለኝም። እኔ ብቻ ነኝ፣ እኔ ብቻ ነኝ ስላችሁ ሰው ቤት አጠቃላይ የምሰራው እኔ ብቻ ነኝ። ሊኖሩ ይችላሉ፣ ግን አጠቃላይ ቢያንስ ሶስት፣ አራት፣ አምስት አንሞላም ማለት ነው አጠቃላይ ሰው ቤት እኔ ሰው ቤት አጠቃላይ መስራትን የምወደው ለምዶ ታውቃላችሁ መቼም ቢሆን ስደት ላይ እኔ ትዳር መመስረት አልፈልግም አንደኛ ትዳር ከመሰረትኩኝ ለምሳሌ ትዳር ከያዝኩኝ ገንዘብ ሴባር አድርግም በቃ ወረዲ ትዳር ውስጥ ከገባው ለትዳሬ ነው እየሰራው ለትዳር ነው እሺ ትዳር ራሱ እንኳን ብትይዙ እኔ አላቅም ስደት አለምን እያሉ እህቶቻችን የራሳቸው አመለካከት ነው ትዳር ይዘው ሰራተ ማነው ትዳር ይዘው ልጆች ወርዶ የሚኖሩ ደስተኛ ሆኖ የሚኖሩ በጣም ብዙ ሰዎች አሉ እኔ ግን መሆን አይመስለኝም አንደኛ ትዳር መያዝ ከፈለኩ እዛው አገር ነው በቃ ከእናት ከአባቴ ከወንድሞቼ ጎን ሁኜ በሀዘንም በደስታም ከእነሱ ጋር መኖር ነው የምፈልገው ገባችሁ ስደት ላይ ምንም ያህል ንብረት ምንም ያህል ገንዘብ ቢኖራችሁ እንደ ሀገራችሁ አይሆንም እዛ ስትወግዱም ስትታመሙም በቤተሰብ ነው ሁሉም ነገር የሚያምረው። እዚህ ስደት ላይ ደግሞ ስትመጡ ልሰሩ ትችላላችሁ፣ ገንዘቡ ልታገኙ ትችላላችሁ። ነገር ግን ገንዘቡ በዛው ልክ ነው የምታወጡት። የውሃ አለ፣ የመብራት አለ፣ የልጆች ትምህርት ቤት አለ፣ አስቤዛ አለ፣ ልብስ አለ፣ ብዙ ነገር አለ። ያንን ነገር ሳስበው እኔ ስደት ላይ ሆኜ ትዳር መመስከት ያመኛል። በነገራችን ላይ ሳስበው እራሱ ይከብደኛል ሳስቦ ይጨንቀኛል። እና ሁልጊዜ ቤት ሰው ቤት አጠቃላይ ምናምን የምሰራው አጠቃላይ የመረጥኩት ሰው ቤት ድብቅ ብዬ መስራት ይሄ በውጭ ቤት ተካሪዎች ምናምን መኖር የማልፈልገው ማርሰራው እግዚአብሔር ይመስገን። አሁን ለምሳሌ እኔ እዚህ ቤት ነው የገባሁት። እዚህ ቤት ስገባ ሰው በሰው ስራ አገኘውም። አሁን እኔ በጣም ስራ ነፍ ነው፣ ሁሉም ሰው ይፈልጋል ያኔ ግን ሰው ስለማላውቅ ማንም ስራ አይሰጠኝም ነበረ። በፊት ለምሳሌ ከእኔ አሁን አምስት ዓመት እየሆነ ከአምስት ዓመት በፊት ሰው አያውቀኝም። ሰው ከሌላችሁ፣ ከባድ ነው። ግን እኔ እዚህ ጋር አሁን ሰውም ስታውቁ፣ ቋንቋም ስታውቁ፣ ባህሩም ስታውቁ፣ ሁሉም ነገር ስታውቁ ነገሮች ይስተካከሉላችኋል እና ምን ለማለት ፈልጌ ነው? አሁን ላይ ለዛ ነው የሰው ቤት አጠቃላይ መስራት። ሁልጊዜም አጠቃላይ ስትሰሩ ገንዘብ ሴፍ ታደርጋላችሁ። በነገራችን ላይ ይሄ አንድና አንድ እውነት ነው። በቃ ገንዘብ ለመያዝ ካሰባችሁ አጠቃላይ የሰው ቤት ስሩ እና እኔ አሁን ዋናው እንትኔ ልነጋቸው የፈለግኩት አሁን ባለሁበት ሁኔታ አሁን ባለሁበት እድሜ እኔ አረቦች ጋር አልሰራም። ከአረቦች ጋር አንድ ቀን አላድርም። አረቦች ልጆቹ አያስማገት ጭንቅላታቸው ምንም አይዶን ምን እንደሆነ አላውቅም። ምንም ጭራሽ እዚህ ሀገርማ ያሉት በጣም ከባድ ናቸው። በቃ ስርዓት የሚባል የላቸውም ጭራሽ። አረበኛ ትችላላችሁ፣ ቋንቋችሁ ትችላላችሁ፣ ላባች አንችልም ይላሉ፣ እየቻሉ አንችልም ይላሉ፣ ይሸውዷቸዋል። የራሳቸው ራሱ ልጆቻቸው ራሱ የራሳቸውን አገር ቋንቋ መናገር አይፈልጉም፣ ያፍራሉ። እና አሁን ባለውበት ሁኔታ አሁን ላይ እግዚአብሔር ነው የምላቸው። እኔ አሁን ባለሁበት እኔ ዓረቦች ጋር መስራት በጣም ነው እኔ። ለምን በጣም ከዚህ በፊት ያሳለፍኩት ነገር ሰላለ ሴትዮዋ ገንዘቤን የአንድ ዓመት ከስድስት ወር ሰረበላችብኝ ከዛም በላይ ያ ያ ነገር ያሳለፍኩት ነገር ሰላለ ሳያቸው ደሜ ይፈላል፣ ሳያቸው ደሜ ይፈራል። እና በጣም ደስ ያለኝ ነገር በየሄድንበት እኛ አበሾች ተፈላጊ እንደሆነ። በስራችን በታማኝነታችን ገባችሁ። በዛው ልክ ደግሞ አረቦች ቤት ልጅ ያላቸው ጋር በተለይ ሶስት አራት ልጅ ያለበት ቤት የምትሰሩ እህቶቼ በጣም ነው የማደንቃችሁ። እግዚአብሔር ነው የምናችሁ። በጣም ጠንካሮች ናችሁ። እኔ ሰርቻ አላቅም። አረብ አገር ልጆች ሰውድ እያለሁ ስድስት ልጆች ነበሩ፣ ግን ከፍ ከፍ ያሉ ናቸው። ስርዓት ያላቸው ደስ የሚሉ ናቸው። በይጉት የሚያሉ ሁለት ልጆች ነበሩ። እነሱም ትላልቆች ናቸው። ልጅ ያለበት አይደለም። እውነት ለመናገር አሁን ያለሁበት ቤት ደግሞ አንድ ልጅ አለ። ህፃን አስራ አምስት ዓመቱ ነው። ስርዓት ያለው ቆንጂዬ የሚያምር በቃ ምን ልበላችሁ፣ በጣም ደስ የሚል ስርዓቱ በቃ ምን ልበላችሁ። አሁን ልጅ እግዚአብሔር ወደፊት ከሰጠኝ እንደሱ ነው። እንደ ሴቱዬ ልጅ ነው ልጆች ነው ማሳደግ የምፈልገው ማለት በቃ ስርዓታቸው ትህትናቸው ለሰው ያላቸው አመለካከት ገባችሁ? አንዳንድ ጊዜ በእርግጥ እኔ እውነት ለመናገር ልጆች እየጠለው ሳይሆን ልጆች የሆነ ስርዓት መያዝ አለባቸው። በተለይ አንዲት ሰራተኛ እዛ ቤት ስራ ልትሰራ ሄዳ፣ ያችን ሰራተኛ ዝቅ አድርጎ ማየት የለባቸውም። አይኖ አውቃለሁ፣ ገንዘባቸውን ፈልጋ ነው ሄደችው፣ እነሱ ደግሞ ጉልበታቸውን ፈልገው እስከሆነ ድረስ ቢሆንም ደግሞ በአግባብ መሆን አለበት። እኔ እዚጋ እየሰራው እሱ እዚጋ መቶ ሲጫወት ደማችሁ ነው የሚፈለው፣ ምክንያቱም ያውቃሉ የአረብ ልጅ የአረቧ ልጅ ስድስት አመቱ ሆኖ የዚህ ሀገር ዜጋ ልጅ ደግሞ ሶስት አመቱ ሆኖ፣ ሶስት አመቱ ልጅ ያውቃል። እዛ ጋር ሄጄ ምን እየሰራሁ እንደሆነ ምን እያደረገኩ እንደሆነ እዛ ጋር እንደሆንኩ ያውቃል። እኔ ከዚህ መጀመሪያ ቀን ሲ ማን ቤቷ ልጁ ሳሮን ቁጭ ብሎ እኔ እንትን ሁበር እያደረገኩ ነው ማለት ነው ምን እየሰራች ነው አለኝ። ማሬ ምን ነው መናቸው? እግዚአብሔርን ምን እየሰራች ነው አለኝ። ምን እየሰራች ነው? ቤተን እያጠደሁት እንዲቆሽሽ እንዲጠዳ አልፈልግም። ማለት እንደ ቆሸሸ መኖር ትፈልጋለህ? ስራው አይ አልፈልግም አለኝ። ከዛ እሺ፣ አሁን ትንሽ ብድግ በገስኪ እንደ በእናትህ አድርጉት። ከዛ ብድግ አለ። አስቡት እንግዲህ የአምስት አመት ሆኖ መጠያ ይዤ እየጠቀቁ ምን እየሰራች ነው አለኝ። ይሄ ማለት ምን ያህል የአሁኖቹ ምን ያህል ምንም በቃ እኔ አላቅም ምን አብዳለሁኝ እና እነሱ ግን ሁሌ ሲያዩን በሄድን በጣም አሁን ደግሞ እኔ ያለሁበት ሀገር በጣም ብዙ አረቦች እየመጡ ነው እና በቃ አበሻ ሲያዩ እንድደማቸው እንደሚፈራ እንዴት እንዴት እንደሚሆኑ ግን አላውቅም። እና እህቶቼ የእውነት ነው የምናችሁ፣ በጣም እኔእንጃ በተለይ በቃ ሲጀመር የአረብ አገር ሴቶች ወይም አረብ አገር የምንሰራ ልጆች የሰሩ ሰዎች በጣም እኔእንጃ አደንቃቸዋለሁ። ጀግኖች ነን። መቤቴን ነው የምናችሁ። እኔ አንዳንዴ ያን ሁሉ ጭቅጭቃቸውን ምናቸውን ዝቅ አድርገውን ማለት ይሄ በቃ አመለካከታቸውም ሁሉን ነገር ችለን ከእነሱ ጋር መኖራችንን ሳስበው በጣም ነው የሚገርመኝ። እኔ ለራሴ ጀግና ነው ብዬ ነው የማስበው። ጀግና ምክንያቱም የሕፃን ቤት ያለበት ሰርቼ አላውቅም። ግን አሁን የምትሰው ያላቸው ህቶቼ ግን የእውነት በጣም ነው የማደንቃችሁ በጣም ማለት ነው።